ጤንነት ይሄ እኔ በህይወቴ ጾም ያወቁት ጴንጤ ሆኜ ነው፣ ያውም አዳር። ጴንጤ ሲጾም ግብዝ አይደለም፣ እውቁልኝ አይልም፣ መንገድ አያዘጋም። ጴንጤ ሲጾም ካላንደር ካልዘጋ መንግስት፣ ፓርላማ ላይ የዳነ ሰው ሲጀመር በኢየሱስ ሲወረ ኃጢአት ለሚዘረ መጽሐፍ ሲናገር ከእግዚአብሔር የተወለደ ኃጢአትን አይሰራም ይላል ባይዘይ መጽሐፍ እና እኔ ከእግዚአብሔር ትሆንቼ እርኩሰት ሰፈር ምን ሰራለሁ ጸጋው በምን በቁርባን ጸጋው በስግደት ኖ ኖ ኖ ኖ ጸጋው በመዝሙር ጸጋው በጾም ምን? ጸጋው በሆነ ነገር በመውጣት በመውረድ? ጸጋው በምንድን ነው ያዳናችሁ? ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። የዳንካው በጣም ቆንጆ ስለሆንክ አይደለም። የእግዚአብሔር ጸጋ ሰውን የሚያድን ነው። ቲቶ ምዕራፍ አንድ እንዲዳ ይህ ጸጋ ምንድነው ስራው? መጽሐፍ ቅዱስ ቲቶ ላይ ሐዋርያ ቅዱስ ጳውሎስ ለቲቶ ደብዳቤ የጻፈበት። ቲቶ በጌታ የተወደደ ወንድማችን ነው። ግሪካዊ ነው። አልተገረዘም። በቲቶ ጉዳይ ብዙ ክርክር ተነስቷል። ቤተክርስቲያን ብቻ መጽሐፍ እናለን። ወደ በኋላ እናወራለን። እኔ ቲቶ፣ ይህ ጸጋ ያዳነው ጸጋ፣ በእምነት ያዳነው ጸጋ ምንድነው ስራው? ቲቶ ምዕራፍ ሁለት ቁጥር አስራ አንድ ጳውሎስ ለቲቶ እንደዚህ ይላል። ሰዎች ሁሉ የሚያድን ምን፣ የሚያደርግ የሚያድን፣ ምን ታደ፣ ምን ሆኗል አገልጠዋል። እንደዚህ ነው የሚለው። ጳውሎስ ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና አለማዊ ምኞትን ክደን የተባረከውን ተስፋችን እርሱንም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይሄኛው እዚህ ባሉ ወንድሞቼ ያው ይታመናል ብዬ ስለማስብ ቀጠል አርጌ ግን ይህ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። ግን ደግሞ ምን ብሎ ማመን የዘላለም ህይወት ያሰጣል? አሁን ይሄ ነው ችግሩ። ወይም ክርስትና የሚባል ነገር አለ፣ ምንፍቅና የሚባል ነገር አለ። በሁለት ይከፈላል። ክርስቲያንን የሚሉ አካላት አሉ፣ ደግሞ ክርስቲያን የሆኑ ደግሞ አካላት አሉ። ክርስትና ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን በሙሉ ኃይል መውደድና ማመን ማለት። ምንፍቅና ማለት ግን ከክርስትና ውስጥ የሚመቸውን ለራስ ለገዛ ሀሳብ የሚመቸውን ነገር ወስዶ ለገዛ ፈቃድ መተርጎም እንደዚህ መንፍቅና ከፍሎ ማመን ይችላል ቅዱስ ጳውሎስ ስለ መናፍቃን ሲናገር መናፍቅ እግዚአብሔርን መንግስት አይወርስም ብሎ በኃይል ይናገራል ወይላ አንዳንድ ጥቅሶችን ላንሳ ለምሳሌ ባይብል እንዴት ሰዎችን ወደ ምን ሰዎች እንዴት ባይብልን አንብበው መናፍቅ ሊሆኑ ይችላሉ የሚለው ማለት ነው ለምሳሌ የሐዋርያት ሥራ ምዕራፍ ሁለት ከቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ይላል? የጌታን ስም የሚጠራ ሁሉ ይድናል ይላል። የማቴዎስ ወንጌል ምዕራፍ ሰባት ከቁጥር ሀያ አንድ ላይ በሰማያት ያለው አባቴን ፈቃድ የሚያደርግ እንጂ ጌታ ሆይ፣ ጌታ ሆይ የሚለኝ ያ መንግስተ ሰማያትን የሚወርስ አይደለም ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ መናፍቅ ይባላል። ስሜ ማን ይባላል? መናፍቅ። ከሁለቱ አንዱ የሚመቸኝን ከወሰድኩኝ ኤፌሶን ሁለት ዘጠኝ ማንም እንዳይመካ ከስራ አይደለም ይላል? ምን ይላል ጸጋው በምን አድኖናል ይላል? በእምነት ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም ይላል። ወይም ያዕቆብ መልእክት ምዕራፍ 2 ከቁጥር 24 እንዲጸድቅ ምን እንዲጸድቅ ታያላችሁ ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ ማን ይባላል? መናፍቅ መናፍቅ ይባላል። የሮሜ መጽሐፍ ላይ ምዕራፍ ሶስት ከቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰው ያለ ምን ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ሮሜ 2 10 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሩ አይደሉምና ይላል። ከሁለቱ አንዱን መርጬ ካመንኩ ማን እባላለሁ? መናፍቅ እባላለሁ። ስለዚህ ምንፍቅና የሚመጣው ለገዛ ለአይምሮ ሐሳብ የኔን ዲኖሚኔሽን የሆኑ አባቶች ወይም የሆኑ ሰዎች የሆነ ሰዓት ክሬት ያደረጉትን ነገር ለማመቻቸት ስል አንድን ጥቅስ ተደግፌ ሌላውን ጥቅስ የማጥላላ እኮ እንግዲህ ማን ነው ስሜ መናፍቅ መናፍቅ እባላለሁ ወይም ስለዚህ እምነት ያደናል ከሚለው ሐሳብ እንነሳለን ቅድም ወንድማችን ካነሳው ሐሳብ ላይ ሪፍሌክት ለምሳሌ ዋን ሴቭድ ኦሎ ሴቭድ ብሎ ተናግሯል። አንድ ጊዜ ካመንክ ድህነት አይጠፋም የሚለውን ሀሳብ እኛ ፕሮቴስታንቶች አንልም ሲባል ነበር ይላል፣ ጆን ካልቪን የሚባል ሪፎርመር፣ የፕሮቴስታንት ታላቅ ሪፎርመር። እዚ ቲክቶክ ላይም ብዙ የሚቀጠሉ ሰዎች አሉ። ይህ ስለ ፕሮቴስታንትም ካለማወቅ ነው። ጆን ካልቪን የሚባል ሪፎርመር ዋን ሴቭድ ኦሎ ሴቭድ፣ አንድ ሰው ትሩሊ እግዚአብሔርን ካመንና ከተመረጠ ያ ምርጫ ወይም ያን ድህነት አያጣው ተብሎ በተወሰኑ የፕሮቴስታንት ግሩፖች ይታመናል። አክቹዋሊ በፕሮቴስታንት ውስጥ አንድ እምነት የለም። መካነ ኢየሱስ ጥምቀት ያድናል ይላል። አማኑኤል ጥምቀት ለመመስከር ነው ይላል። መካነ ኢየሱስ ጌታ ስጋ እውነተኛ ስጋ ደናደ ነው ይላል። ወደዛ ስንሄድ ደግሞ አይ አይደለም፣ እንደዚህ አይደለም። እንደዚህ አይነት ነገሮች አሉ። ሁለተኛው የሆኑ አባቶች የሆነ ሰዓት የመሰረቱት ነገር አይደለም እውነት ነው ግን መጽሐፍ ቅዱስ ምንድን ምንድነው ስንል የሆኑ አባቶች የሆነ ሰዓት ላይ በቤተ ክርስቲያን ውስጥ ያለው አባቶች በጉባኤ መጽሐፍ ቅዱስ ይሄ ነው ብለው ከተለያዩ ቤተ ክርስቲያን ውስጥ ያጠደቁት ነገር ነው። ባይዘው መጽሐፍ ቅዱስ በራሱ አሁን የተያዘው መጽሐፍ ቅዱስ ማለት ነው። ይሄ ክርስትና መጣጡ መጽሐፍ ቅዱስ የተያዘው ነገር ከየት እንደመጣ ካለማወቅ የሚመነጭ ነው። ወይም ወደ ሀሳቢ ልምጣ ወደ ኢየሱስን ማመን የዘላለም ህይወት ያሰጣል። ኢየሱስን ማመን ድህነት ያሰጣል። እንዴት ከተባለ የኢየሱስን ቃል በኃይል በሙሉ ኢየሱስን በመውደድ ማመን የዘላለም ህይወት ያሰጣል። ግን የምናምነው ምንድን ምንድነው? ኢየሱስን ስናምን እንዴት ነው የምናምነው? ጌታ ኢየሱስ ክርስቶስ ራሱን እንዳስተማረው እንዳስተማረው ያን ትምህርት እናገኘዋለን ሲባል በይሁዳ መልዕክት ምዕራፍ አንድ ከቁጥር ሶስት ላይ ወዳጆች ሆይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ፣ ይል ምንድን ነው ሃይማኖት? አሁን ሃይማኖትን የተወሰደበት መንገድ አለ። ያ ቅድም እንዳልክ የሚለው ከሆነ እርሱ ሃይማኖት አረ ኢየሱስን የሚያትፋፋ ኢየሱስን የሚገባ ከሆነ እሱ ስሙ ሃይማኖት አረ ሌላ ስም ሊሰጠው ይገባል፣ እንጂ ጌታ የተጠቀመውን ሃይማኖት የሚለው ስም ሐዋርያት የተጠቀሙትን ሃይማኖት የሚለውን ስም ተጠቅሞ አሃይማኖት እንደዚህ ነው ከተባለ ያደገኛል። ስለዚህ ምንድን ነው ስለ ሃይማኖት ልጽፍላችሁ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ምን ሆነብኝ ይላል። እንዲሁ ውዴታ ግድ ሆነብኝ። ስለዚህ ግድ ሆኖበታል ይሁዳ። መንፈስ ቅዱስ ነው የሚነገር ሃይማኖት ማለት ምን ማለት ነው ሲባል ደግሞ አንድ ጊዜ ለሐዋርያት የተሰጠች እምነት አለች አንድ ጊዜ ለሰዎች ሁሉ እንዲድኑበት የተሰጠ እምነት በዛ እምነት ማመን ሃይማኖት ይባላል ሌላ ትርጉም የለውም አይደል ሃይማኖት ማለት ይሄ ነው ወይ ስለዚህ በክርስቶስ ማመን በራሱ ሃይማኖት ነው በክርስቶስ ግን በምድሮው መታመው በትምህርቱ ነው መታመው እንጂ መርጬ አንድ ጥቅስ የሌላዋን ይሌላዋን አክፋፋ አድርጋል ምን ወይ ክርስቶስን እንዴት እናምናለን? ለምሳሌ ለምሳሌ ክርስቶስ በምድር ላይ ሳለ በማርቆስ 16 16 ላይ ያመነ የተጠመቀም ይድናል ይላል። እንግሊዝኛው ኤንድ ነው የሚለው ምን፣ የምትለው አውቃ ኤንድ ነው የምታመለክተው። ያመነና የተጠመቀ ይድናል እየተባለ ያው አምኜ ከዛ በኋላ ጥምቀት ግን የምፈጽመው ለምልክት ነው ለማረጋገጫ ነው ካለ ዲስዝ መናፍቅ ብሮ መናፍቅ ብለን መጥራት እንችላለን። ለምን ያመነ እና የተጠመቀ ይላል ቃል። ስለዚህ እምነት ብቻ ሲባል ሰምተን አልቀድም። ከየት መጣ? የለም ባይብል፣ ሙሉ ባይብል ቢታሰስ እምነት ብቻ የሚል ቃል አንድ ቦታ እናገኛለን። እሱም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለው የያዕቆብ መልእክት ላይ ነው። እምነት ብቻ የሚለውን ቃል የምናገኝ እንጂ የለም እምነት ብቻ ይብሎ ቃል የመጣው መጽሐፍ ቅዱስ ተጽፎ አዋርያት ሰጡ ከብዙ ሺህ ዓመት በኋላ ከካቶሊክ ቤተክርስቲያን በወጣ ማርቲን ሉተር በሚባል ሰውዬ ነው። ያ ፌዝ አለ እምነት ብቻ ብሎ የመሰረቱ ከአምስቱ ሶላዎች አንዱ ነው። መጽሐፍ ቅዱስ ላይ ግን የለም ወይ ቅዱስ ጳውሎስ ስለ ጥምቀት ሮሜ 6፥3 ላይ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ነው፣ ከሞቱ ጋር ደግሞ አንድ የምንሆንበት ነው ብሎ አስተምሮ ኢየሱስን ማመን ነው የሚያድለው። አይ ጥምቀት አያድንም፣ አይደለም ከኢየሱስ ጋር አንዳትሆንም ካልኩ ዲል መናፍቅ ኢየሱስን አምናለሁ ይላል፣ ኢየሱስን አያምንም ማለት ነው። ኢየሱስን የምናምነው እኛ በተግባር ነው፣ ከተናገረው ከትምህርት አንጻር ነው የምናምነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትን ጥምቀት ብሎ ብሉ የኖህ ውሃን ጠርቶ ማለት ነው። በኖህ ጊዜ አለምን ሁሉ ያ ውሃ አጠፋና ንጹህን ደግሞ የኖህን ቤተሰብ ለማን አቀረበ? ለእግዚአብሔር አቀረበ። ምሳሌ ምሳሌው አሁን ያድናል እያለ። ጥምቀት አያድንም ግን ኢየሱስ ነው የሚያድነው ረበ ኢየሱስ ከየት መጣ ያስተምሩ ይሄም ምን ይባላል ኢየሱስን አለማመን ይባላል የሐዋርያት ሥራ ምዕራፍ ሁለት ከቁጥር ሰላሳ ስምንት ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል ጥምቀት ለኃጢአት ስርየት አይሆንም የሚል ሰው ከመጣ እንግዲያውስ ቤልካም ሥራ ያድናል ብዬ አልሰብክም እሱ ኢየሱስ ያድናል ብዬ ሰብኳለሁ የትኛው ኢየሱስ ጥምቀት ለኃጢአት ስርየት ይሆናል ብሎ በሐዋርያት በኩል የነገረኛ ኢየሱስ ያደናል ብዬ ኢየሱስን ሊሰበክ ይገባዋል ሰው ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 23 ስጋውን ይሄ ቂጣውን ቁርሶ ስጋዬ ነው ብሎ ደሙን ደሞ ቀርቶ ደሜ ነው ብሎ፣ አይ የኢየሱስ ክርስቶስ ስጋ እና ደም እንደዚሁ ነው እንጂ ስጋና ደሙ አይደለም ብሎ የሚያምን ሰው በምልጃ አመን በስራ አይደለም። በኢየሱስም አለለው ጌታ ኢየሱስን ተቀበል አንተና ቤተሰቦችህ ትድናላችሁ፣ ብዬ እሰብኳለሁ እሰብኳለሁ። መሰበክ አለበት ኢየሱስን። ይሄ ሰው ኢየሱስን ስለማያውቀው ኢየሱስን ኢየሱስ ባይዘው ስም ሳይሆን ኢየሱስ ማለት ድርጊት ነው። ወይም እንዴት ሆነ ሲባል ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ኢየሱስ የተባለው ራሱ ምን ተብሎ ነው መልአኩ መጥቶ ህዝቡን ከኃጢአት ያድናቸዋልና፣ ማን ትለዋለህ አለ ኢየሱስ ትለዋለ። ኢየሱስ ማለት አዳኝ ስለሆነ ኢየሱስ አዳኝ ስለሆነ ነው ኢየሱስ የተባለ። ክርስቲያንም ክርስቲያን የሚባለው ክርስቶስ ያለውን ቃል ሐዋርያት የተናገሩትን ቃል በሞላ ሲቀበል ነው እንጂ ለሆነ ነገር የሚመቸው ነገር እየመረጠ ሲወስድ እሱም ክርስቲያን ሳይሆን እኛ መናፍቅ እንለዋለን። ራሱን ግን ኦቪስ አርዮስም ክርስቲያን ነኝ እያለ ነው ራሱን የሚጠራ ክርስቲያን እያለ ራሱን ይጠራል። በዮሐንስ ወንጌል ምዕራፍ ስድስት ከቁጥር ሃምሳ ስድስት ላይ ስጋን የሚበላ ደምንም የሚጠጣ የዘላለም ህይወት አለው፣ ብሎ አይ ስጋና ደም እኮ አይደለም ኢየሱስ ነው የሚያድነው እንጂ ስጋ መብላት ይወዘን፣ እንዴት ስጋ መብላት ደመን መጠጣት እንዴት የዘላለም ህይወት ያሰጣል? አያስጥም። እሱ ካለኝ ይህንንም ምን እለዋለሁ ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦችህ ትድናላችሁ ብዬ ወንጌል እንመሰክርለታለሁ ስለዚህ ለነዚህ ሰዎች ሲጀምር ወንጌል ነው የሚያስፈልጋቸው ኢየሱስ ነው የሚያስፈልጋቸው እንጂ ስራ ማለት ምን እንደሆነ አሁን አሳያለሁ ስራ ማለት ምን እንደሆነ ወይ አንድ ጥቅስ ልናገር ሁለቱም ከጠቀሱት ጥቅሶች የኤፌሶን ሁለት ላይ ልጀምርና ልጨርስ የመጨረሻ ሀሳብ ነው እንዳይራዘም ኤፌሶን ሁለት ሁለት ስምንት እንግዲህ ቆርጦ ነው የሚነበበው ይሄ ጥቅስ ብዙ ጊዜ። ጸጋው በእምነት አድኗቸዋል፣ አሜን እላለሁ እንደ ክርስቲያን። ጸጋው በምን አድኖኛል? በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ በእምነት ያዳናል፣ ከኛ አይደለም። ኦቤስሊ ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከስራ አይደለም፣ ከስራ አይደለም። እሺ የቱ ነው ግን ከስራ ያለው እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ሰው ለመፈጠር ሰው ከእግዚአብሔር ለመወለድ ሰው ልጅ ለመሆን አንዳችም ሥራ አይሰራም። እንዲሁ እንዲሁ ምን ያደርጋል? ክርስቶስን አምኖ በምን በኩል ቅድም እንዳልነው ሮሜ 6 ውስጥ አንድ ለመሆን ምን ያደርጋል? ኢየሱስን ማመን ማለት ምን ማለት ነው? ይጠመቃል። በሚስጥራት በኩል ጌታ ኢየሱስ ክርስቶስን ይቀበላል። ለምን እኛ ጌታን ስንቀበል እንዲሁ አይደለም። የሆነ ተቀብለናል፣ በቃ እንደዛ አይደለም። እንደ ክርስቲያን እንደ ሐዋርያት እንጂ፣ የሆነ ሰዓት እንደመጡ ሰዎች አይደለም። አሁን ችግሩ ምንድነው? ወንጌልን እንደ ሐዋርያት መረዳት አለ እና እንደሆኑ ግሩፖች መረዳት አለ።